ብኤልዜቡል ብኤልዜቡል፣ ይሄ ስም የሰው ስም የተራራ ስም የአገር ስም አይደለም። ብኤልዜቡል የአጋንንት አለቃ ነው፣ የሚመለክ ነው። የብዙ ሰዎችን ሕይወት ያሰናከለ የብዙ ሕጻናትን ደም የጠጣ የብዙ ዘመናትን ትውልድ ያሰናከለ አደገኛ መንፈስ ነው። ይሄ ብኤልዜቡል ጭንቅላትን ነው የሚቆጣጠረው። በጣም አደገኛ ነው። በኤልዜቡል የነገሰበት ሰው በኤልዜቡልን የሚከተል ሰው በኤልዜቡልን የተዋረሰ ሰው በኤልዜቡልን የሚያመልክ ሰው በኤልዜቡል የተጠለፈ ሰው በቀጥታ ጭንቅላቱ ነው የሚወሰደው። ጤነኛ ጭንቅላት የለው። ምንም ነገር ቢሆን ጉዳዩን ከብኤልዜቡል ጋር ነው የሚያያይዘው። በኤልዜቡል የአጋንንት አለቃ ነው፣ የመናፍስት አለቃ ነው። ሰዎች ባላቸው ክፋትና አመጽ ጠልፈው ብኤልዜቡልን ተሸክመው አጋንንትን በአጋንንት አለቃ በማውጣት ብዙ ስራ ይሰሩ ነበር፣ በዘመኑ ዛሬም አለ። እንዴት የሚለውን ወደ መጨረሻ እንመጣበታለን። ወደ ጉዳያችን ወደ ህይወታችን ወደ ሰፈራችን ስንመጣ ዛሬ የምንነጋገረው ስለዚህ ስም ነው፣ ስለዚህ የመናፍስት አለቃ ነው፣ ስለ ብኤልዜቡል። ብኤልዜቡል በጣም አደገኛ ነው። የሰዎችን እውቀትና መንገድ፣ የሰዎችን ጭንቅላት ሁሉ ተቆጣጥሮ ምንም ነገር ሲደረግ ከእግዚአብሔር ነው፣ ምንም ነገር ሲደረግ ከሰማይ ነው አይሉም ሰው የብዙ ዘመናትን ትውልድ የበላ ነው። ብዙ ጀኔሬሽን የበላ ነው። ይሄ ብኤልዜቡል በጣም አደገኛ ነው። ፍልሚያችን ምድር ላይ ከብኤልዘቡል ጋር ነው። በነገራችን ላይ የሰዎች ሀያልነትም የሰዎች ውድቀትም ከብኤልዜቡል ጋር ቀጥታ የሚሆን በተዘዋዋሪ ይገናኛል። ምክንያቱም ይሄ ብኤልዜቡል ጭንቅላት ላይ ነው የሚሰራው። ብኤልዜቡል እውቀት ላይ ነው የሚሰራው። እሱ ላይ እንነጋገር። ይሄ ብኤልዜቡል ያስነሳው ሁከት ይሄ ነገር ትልቅ የሆነን ነገር አሳጥቶናል። ቀጥታ ወደ ታሪኩ እንሄድና መጽሐፍ ቅዱስ ላይ ያለውን ሐሳብ አይተን ለሕይወታችን በሚገባንና በሚጠቅመን በቀላሉ ይዘነው ልንማርበት ወደምንችለው ጉዳይ ደግሞ እንመጣለን። ሐሳቡ ያለው ይሄ ብኤልዜቡል የሚለው ሐላ ሐሳቡ ያለው በማቴዎስ ወንጌል ምዕራፍ 12 ላይ ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 22 ጀምሮ እስከ 23 ያለው ይሄንን ሐሳብ የሚገልጽ ነው። ይሄንን ሐሳብ የሚናገር ነው ስለ ብኤልዜቡል ምንድነው የሆነው አንድ ዲዳ የሆነ ሰው መነሻው ይሄ ነው ዲዳ የሆነ ሰው የማይናገር ደንቆሮ የሆነ ሰው የማይሰማ ወደ ኢየሱስ አመጡትና ፈወሰው ሰውየው እስኪሰማና እስኪናገር ድረስ ፈወሰው ነው የሚለው ከቁጥር 22 ጀምሮ ይሁት በኤልዜቡል የሚለው ሐሳብ ግን ቁጥር 24 ላይ ነው የሚመጣው ቀጥታ ይሄ ርዕስ ያለው በኤልዜቡል የሚለው ቁጥር 24 ላይ ነው የማቴዎስ ወንጌል ምዕራፍ 12 ቁጥር 24 ላይ ነው ከ22 ጀምሮ ግን ሀሳቡን እንድታነቡት በደንብ እንድታዩት በእግዚአብሔር ስም ጠይቃለሁ። በደንብ ይዩት። እንዲያውም ምዕራፍ 12ን በሙሉ ይዩት። ማቴዎስ ወንጌል ምዕራፍ 12ን በሙሉ አንብቡት እና ሀሳቡን እዩት። እኔ ግን ላስተላልፍ ለፈለግኩት መልእክት ላስተምር ለወደድኩት ርዕስ የሚጠቅመውን ፓርት የወሰድኩት ከቁጥር 22 እስከ 28 ያለውን ነው። እሱ በቂ ነው። እሱን ወስደን እዛ ውስጥ ያለውን ታሪክ በሚችለው መጠን ካየን በኋላ ወይም እስከ ተወሰነ ካየን በኋላ እንደተለመደ ወደ ህይወታችን እንመጣለን ለህይወታችን የሚጠቅመውን እንወስዳለን ይሄ ቤኤልዜቡል በጣም አደገኛ ነው በጣም በጣም በጣም አደገኛ ሰዎች ከሱ ውጭ እንዳያስቡ አድርጎ ሰዎችን ቀርጿቸዋል ለብዙ ዘመን አስቀድሜ እንደተናገርኩት ለብዙ ዘመን ያለን ትውልድ የበላ መንፈስ ነው በጣም አደገኛ ነው ብዙን ሰዎች አስገዝቷል ብዙን ትውልድ የራሱ አድርጓል እውቀትን ነው የሚቆጣጠረው። ይሄ ቢኤል ዜቡል እውቀትን ነው የሚቆጣጠረው። በጣም አደገኛ ነው። ምንም ነገር እንዳናስብ ነው የሚያደርገው። ዋናው መነሻው ቁጥር ሁለት ላይ ዲዳና ደንቆሮ ሰው አመጡ። ኢየሱስ ክርስቶስ ግን ፈወሰውና ሰውየው መስማትም ጀመረ መናገርም ጀመረ። ይህንን ህመምተኛ ዲዳና ደንቆሮ ሰው የማይናገርና የማይሰማ ሰው ካመጡለት በኋላ ኢየሱስ ጋር ከቀረበው በኋላ ኢየሱስ ምን አለው? አንተ ዲዳ ደንቆሮ መንፈስ አዝሃለሁ ከዚህ ሰው ሄድ አለው። አዞት ወጣ መንፈሱ። የሚገርመው ነገር መንፈስም ደንቆሮና ዲዳ አለ። ይሄ ደንቆሮና ዲዳ የሚለውን በሌላ ጊዜ በሰፊው እነጋገርበታለን። ደንቆሮ የሚለው ማስተዋልን፣ እውቀትን፣ አለመረዳትን አመፅን ነው የሚገልጸው። ይሄ ድንቁርና የጆሮ ድንቁርና ብቻ አይደለም። በነገራችን ላይ ጆሮ ከሚደፈን ይልቅ ጭንቅላት ሲደፈን ነው ከባዱ። የብዙ ሰዎች ጭንቅላት መደፈን ነው ችግር ውስጥ የከተተን። ይሄ ብኤልዜብል ደግሞ ከእውቀት ጋር ነው የሚሰራው፣ በጣም አደገኛ ነው። አንተ ደንቆሮ ዲዳ መንፈስ ብሎ አስወገደው። ዲዳነት መልካምን ካለመናገር፣ በጎን ነገር ካለመናገር፣ ቅን ነገርን ካለመናገር የሚመጣ ነው። እሱም በሌላ ጊዜ በደንብ እንነጋገራለን። ይሄ ዲዳ የሚለውና ደንቆሮ የሚለው መንፈስ በእውኑ መንፈስ ጆሮ ኖሮት አንደበት ኖሮት አይደለም፣ ስጋዊ የሆነ አካል የለውም መንፈስ። መንፈሳዊ የሆነ አካል ነው ያለው። መንፈሳዊ አካል ደግሞ እንዲህ እንደኛ የስጋ ስትራክቸር፣ ወይም የስጋ መዋቅር የለውም። ስለዚህ ዲዳም ደንቆሮም ሊባል አይችልም። ግን እኛ እንዳናስተውል፣ እኛ እንዳንሰማ፣ እኛ ለበጎ ነገር እንዳንታዘዝ እኛ የእግዚአብሔርን መንግስት እንዳናውቅ የሚገረግር ጭንቅላታችንን የሚዘጋ ሁልጊዜ ቁጣ፣ ሁልጊዜ ጸብ፣ ሁልጊዜ አመፅ፣ ሁልጊዜ ድንቁርና ምንም የማይገባን ክፋትን እንድንማር ያደርጋል። ይሄ ዲዳና ደንቆሮ የሚለው በሌላ ጊዜ በደንብ በሰፊው እነጋገራለን። አለመናገር ዲዳነትም ለመልካም ነገር አለመትጋት፣ ሁልጊዜ ጊዜ ጸያፍ ነገር መናገር፣ መሰዳደብ፣ መከራከር፣ አመፅ ሁከት ነው። ዲዳነት እሱ ነው። ለመልካም ነገር አንደበታቸው የተያዙ ሰዎች አሉ። ይህን እንለፈው፣ በሌላ ጊዜ በደምን እንነጋገርበታለን። ዋናው ነጥብ ግን አንተ ዲዳ ደንቆሮ መንፈስ ብሎ ሲያስወጣው በሕዝቡ መካከል ትልቅ መደነቅና መገረም ሆነ። ምክንያቱም ይሄን ነገር አይተው አያውቁ። ብዙ ጊዜ በዛን ዘመን የነበሩ ሰዎች እነዚህ በመናፍስት በጣም የገነኑ መናፍስትን የተዋረሱ ሰዎች መናፍስት ጠሪዎች ለመናፍስት የሚገብሩ ሰዎች፣ ጣዖት አምላኪ ሰዎች ከታች ያሉትን ሰራዊት የመናፍስቱን ሰራዊት በአለቆቹ እንደሚያዙ ያውቃሉ። በደንብ ነው የሚያውቁት። ይሄ በኤልዜቡል ደግሞ በጣም ገናና ነው፣ በጣም ፌመስ ነው በህዝቡ መካከል፣ በደንብ ይታወቃል። በሰዎች መካከል መገረም ሲሞላ ምን አሉ? እንጃ ይሄ ሰው አሉ ኢየሱስን ነው። የዳዊት ልጅ ይሆን አሉ የዳዊት ልጅ ይመጣል ተብሎ እስራኤልን ይገዛል ተብሎ በእስራኤል ላይ ይነግሳል ተብሎ መሲሁን እየጠበቁ ነው። ግን ራሱ ኢየሱስ ነው እንጂ እሱ ይሆን ብለው ተጠራጠሩ። ሌሎች ግን ምን አሉ? ፈሪሳውያን የሚባሉት እነዚህ በጣም ወጋ ጠባቂ የሚባሉት በጣም ነገር መሰንጠቅ የሚችሉት እነዚህ ባንደበታቸው መልካም የማይናገሩት በጆሮቸው ጥሩ ነገር መስማት የማይወዱት ለመልካም ነገር የማይታዘዙት አመፀኞች፣ ዲዳና ደንቆሮ የሆኑ ሰዎች ይሄ ሰው አሉ ህዝቡ ምን አለ ይሄ የዳዊት ልጅ ይሆንን አሉ ህዝቡ ወደ ማወቅ ህዝቡ ወደ መረዳት ህዝቡ ወደ መጠራጠር የእግዚአብሔር ልጅ ይሆን እንዴ የዳዊትን ዙፋን የሚወርሰው ይሆን እንዴ ካለሱ በቀር ይሄ ሊሰራ አይችልም በታሪክ እንደተነገረው በነቢያትን እንደሰማ ነው እሱ ካልሆነ በቀር ይሄን አያደርግም እሱ የእግዚአብሔር ልጅ ነው እሱ ቅዱስ ነው እሱ ገናና ነው ምድርና ሰማይ ይገዙለታል መናፍስትን ያዛል ከሱ በቀር አይሆንም ብለው ነው እንግዲህ ሀሳባቸውን የዳዊት ልጅ ይሆን እንዴ አሉ የሚያሰናክሉ በዚሁ በብኤልዜቡል የሰለጠኑ ጭንቅላታቸውን ብኤልዜቡል የወሰደባቸው ሰዎች ፈሪሳውያን ተነሱና በብኤልዜቡል አሉ አጋንንትን በአጋንንት አለቃ ካልሆነ በቀር ይሄ ሰው አያወጣም አሉ ምን ካልሆነ በቀር በብኤልዜቡል ብኤልዜቡል የአጋንንት አለቃ መናፍስትን የሚያዘው በነሱ ጭንቅላት በነሱ እውቀት በነሱ አቅም በነሱ ልምምድ መናፍስትን የሚያዘው መናፍስትን የሚያስረው መናፍስትን የሚገስጸው ድዊን የሚፈውሰው ለምጻምን የሚያነጻው ሽባን የሚተረትረው ጎባጣን የሚያቀናው ትንሽን ምግብ አብዝቶ የሚያበላው ለነሱ በኤልዜቡል ነው። ጭንቅላታቸውን ወስዶታል። በመግቢያዬ ተናግሬያለሁ። በኤልዜቡል ጭንቅላት ላይ ነው የሚሰራው። በጣም አደገኛ ነው። እውቀትን ነው የሚቀይረው። በብኤልዜቡል የተነደፈ ጭንቅላት በብኤልዜቡል እውቀት ልክ ነው ብሎ ጠማማን ነገር የተረዳ ሰው ወደ መልካም ነገር ለመምጣት በጣም ይቸገራል። ሞቶ እንደገና ካልተነሳ በስተቀር። ስለዚህ እነዚህ ሰዎች የህዝቡን መጠራጠር ህዝቡ በመጥፎ አይደለም የተጠራጠሩት፣ ሳናቀው የዳዊት ልጅ ይሆን እንዴ? በመካከላችን የተገኘው መሲሁ ነው እንዴ? ያ የሚገላግለን ያ የሚያሳርፈን ያ ቀንበራችን የሚሸከመው በነቢያት የተነገረው ሁል ሁልጊዜ እሱን በመጠበቅ የጎበጥንለት ያ የምንጠብቀው የዳዊት ልጅ ይሆን እንዲ አሉ። ምክንያቱም ከሰው ወገን ይህን ሊያደረግ የሚችል አላዩም። ነቢያትም ይህን ሲያረጉ አላዩ። አጋንንትን ሲያስወጡ አላዩ። በጣም የሚፈራውና የሚከበረው የተወደደው መጥምቁ ዮሐንስ እንኳን እንደዚህ አጋንንትን እየገሰጸ ሲያስወጣ አላዩ። ብዙ ትልልቅ የእግዚአብሔር ሰዎች አጋንንትን እየገሰጹ ሲያወጡ፣ ሰዎች ተንፈራፍረው ሲፈወሱ አላዩ። ይሄ ግን አንተ ዲዳ ደንቆሮ መንፈስ፣ አዝሃለሁ ሂድ ከዚህ ሲለው ተነስቶ ሄደ። ይሄ በሕዝቡ ዘንድ ተገረሙና የምንጠብቀው መሲህ ሆን እንዴ አሉ። ይሄንን መልካም ጥርጣሬ ይሄንን ጥሩ የሆነ ጅምር ሌሎች ሰዎች ግን በሀሳብ አበላሹት። በሕዝቡ መሀል ጮሁና ይሄ አጋንንትን በአጋንንት የሚያወጣ ነው እንጂ በፍጹም እንዲህ የሚባል ነገር የለም አሉ። የብዙ ሰዎች ችግር ይሄ፣ የብዙ ሰዎች ችግር ይሄን ሀሳብ እዚያ ጋር እንያዘውና ይህንን የብኤልዜቡልን ጉዳይ አጋንንትን በአጋንንት የማውጣትን ጉዳይ ወደ ህይወታችን እናምጠው። ዛሬ በሀገራችን በኢትዮጵያ ዛሬ በምድራችን በኢትዮጵያ በቤተ ክርስቲያናችን፣ በህይወታችን፣ በቤታችን፣ በማህበረሰባችን የሚሰራው ስራ ምንድን ነው? ሰዎች አጋንንትን ተዋርሰው በአጋንንት አለቃ አጋንንትን ያወጣሉ። ሆን ያወጣሉ? አይደለም፣ ያስጨዋሉ። እኔ አጋንንት አጋንንትን ያወጣል ብዬ አላምንም። አጋንንት አጋንንትንም አያወጣም። የሚገርመው ግን አጋንንት ከአጋንንት ጋር ምን ያደርጋል? ይተውናል። ሰዎችን ያታልላል አስቀድሞም እነዚህ ክፉ ሰዎች ናቸው መናፍስትን እየነዱ በሰው ውስጥ የሚያስገቡት ይሄ በጣም ከባድ ሴራ ነው አገራችን ኢትዮጵያ ላይ የተሰራ ያለው ነገር በጣም ከባድ ነው በመልካም መንፈስ በእግዚአብሔር ስም በኢየሱስ ክርስቶስ ስም በመንፈሳዊ አቅም የሚፈውሱትና የሚያስተምሩት ሰዎች እንደ ክፉ እንደ ጠንቋይ እንደ ካህዲ እንደ ሰይጣን እንደ ዲያብሎስ ይቆጠራሉ። የአጋንንት አለቃን ተሸክመው መናፍስትን ተዋርሰው መንፈስ እናስለቅቃለን እንፈውሳችኋለን እናድናችኋለን ብለው ሰውን ሲያንጫጩ፣ ሲበዘብዙ፣ ሲገርፉ፣ ሲደበድቡ የሚውሉት ወንጀለኞችና አመፀኞች ደግሞ እንደ ጻድቅ እንደ አርበኛ እንደ እግዚአብሔር ቅዱስ ይቆጠራሉ፣ ከክርስቶስም በላይ ይታመናሉ። ይሄ የዘመናችን ክፉ በሽታ ነው። ለምን ይመስላችኋል? በኤልዜቡል ጭንቅላት ላይ ነው የሚሰራው። በኤልዜቡል ጭንቅላትህ ከወደመ የሰማይ መልአክ እንኳን ቢመጣ በሰይፍ መጥቶ ያጠፋሃል እንጂ የሚነግርን አትሰማው። የሰማይ መልአክን እንኳን የሚከራከር ትውልድ ነው አሁን ያለው። በጎ ነገርን አይሰማም። ለምን? በኤልዜቡል ወስዶናል፣ በኤልዜቡል ተቆጣጥሮናል። አሁን በእግዚአብሔር ስም የሚፈውሱት፣ በእግዚአብሔር ስም አጋንንትን የሚያወጡ ሰዎች እንደ ክፉ እንደ ጸያፍ እየተቆጠሩ ነው በጣም አጋንንትን ተዋርሰው ደግሞ በአጋንንት መንፈስ የፈረጠሙ አደገኛ ወንበዴዎች ደግሞ አገሪቷን ሲያምሷት ማንም አይናገርም። ለምንድን ነው ከተባለ ይሄ የብኤል ዜቡል ጉዳይ በጣም ከባድ ነገር ነው። ትውልዱን አስገዝቶት በልቶታል። በዛን ዘመን የነበሩት ትውልድ በኢየሱስ ፊት ይሄንን ነው ያንጸባረቁት። አጋንንትን ባለጋንንት አለቃ ነው እንጂ ማውጣት የሚቻለው ነው፣ ሀሳቡን በቅርብ አማርኛ ስናወራው አጋንንትን በአጋንንት አለቃ ማውጣት ነው እንጂ የሚቻለው ሰው በራሱ ጽድቅና ኃይል አጋንንትን ማስወገድ አይችልም አሉ። ለምን ከተባለ የሰውን ጽድቅ እነዛ ሰዎች ፈሪሳውያን መሰሎቻቸው የሰውን ጽድቅ፣ የሰውን ኃይል፣ የሰውን መንፈሳዊ ስጦታ፣ የሰውን ጸጋ፣ የእግዚአብሔር ልጅነት ምን የሆኑ ናቸው የካዱ ናቸው አይረዱም። በእግዚአብሔር ስም አጋንንት ይወጣሉ ብለው አያስቡም። አጋንንት ግን በአጋንንት ይታዘዛሉ ብለው ያምናሉ። ይሄ በጣም አደገኛ ነገር ነው። ኢየሱስን እንደዚህ ብለው ዘለፉት። የህዝቡንም መልካም ጥርጣሬ ወደ ዳዊት ልጅ ወደ አብርሃም ልጅ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ለመቅረብና ለመምጣት ለመረዳት የተዘጋጀውን ልብ እየሰከነ እየጠራ የመጣውን እውቀት በጠበጡትና አበላሹት። ህዝቡን አወኩት። ምን በሚል አጋንንትን በአጋንንት አለቃ ነው እንጂ የሚያወጣው አይሆንም አሉ። ህዝቡ ተረበሸ። ሌላ ነገር ማሰብ ጀመረ። ለካ አጋንንትን በአጋንንት ነው፣ ይሄማ እያታለለን ነው ወደሚለው ህዝቡ ወዲያው ነው ቅይር የሚለው። የአይሁድ ህዝብ ደግሞ በጣም አደገኛ ነው። እንደ አበሻ ነው ባህሪው። የኢትዮጵያንም ባህሪያችን እንደዚህ ነው። አንድን ነገር ሆይ ሆይ ሆይ ሆይ እንልና እንደገና የሆነ ነገር ሲፈጠር ግልብጥ። እስኪ ተረጋግተን ነገሮችን በቆምንበት፣ በተቀመጥንበት፣ በተረዳንበት ተረጋግተን ሰክነን የምንገመግመውና ትክክለኛውን የምንናገረውና የምናደርገው መቼ ነው? ትልቁ ችግር ይሄ ነው። ህዝቡን አወቁት አጋንንትን በአጋንንት አለቃ ያወጣል ብለው ምን አደረጉት ህዝቡን አወቁት ህዝቡ ታወከ ዋናው ነጥቤ ዋናው ነጥቤ ኢየሱስ ክርስቶስ አንድ ነገር ተናገራቸው ትልቅ ነገር ይሄንን የብኤል ዜቡልን እውቀት የሚያወድም አሁንም ቢሆን የብኤል ዜቡል እውቀት የወደመ ይሁን የትውልዱን ጭንቅላት በኤል ዜቡል ተቆጣጥሮታል ገንዘብ ወይም ንዋይ፣ ስልጣን፣ ቁስ ነገር እንዲያመልክ ቁስ ነገር ላይ እንዲመካ ብልጭልጭ ነገርን እንዲያይ በቃ ትኩረት መሳብ የሚፈልግ ትውልድ ተፈጠረ። ቢኤል ዜቡል በጣም አደገኛ ነው። የሰማይ የሆነ ነገር አይፈልግም። የምድርን የሆነ ነገር፣ ጊዜያዊ የሆነ ነገር፣ ጥፋት የሆነ ነገር፣ ይስሙላ የሆነ ነገር ነው የሚፈልገው። ከላይ ከላይ የሆነ ቅርፊት ብቻ ነው በኤልዜቡል፣ ቅርፊት ብቻ ነው። ከውስጥ ፍሬ የሌለው ገለባ ትውልዱን እንዲያደርገው ቢኤል ዜቡል የእግዚአብሔርን እውቀት የእግዚአብሔርን መንገድ የእግዚአብሔርን ሐሳብ ትውልዱ እንዳይረዳ እንዳያርፍ፣ በኤልዜቡል ሌላ እውቀት ሌላ ኃይል ነው። አሁን ምን አላቸው? መንግሥት ራሷን ብትቃወም፣ ይኸውልህ፣ መንግሥት ራሷን ብትቃወም አንዲት መንግሥት አላቸው ራሷን ብትቃወም እንዴት ልትጸና ትችላለች አለና አጋንንትን በአጋንንት አለቃ የማወጣ ከሆነ ሰይጣን ሰይጣንን ቢቃወም መንግስቱ እንዴት ትጸናለች? አለ። ይህ ትልቅ ጥያቄ ነው። ይህን ጥያቄ ይዘን እንምጣ። ኢየሱስ ክርስቶስ የተናገረው ዛሬ በምድራችን እየሆነ ነው ያለው። ዋናው ነጥብ ይሄ ነው። የብኤል ዜቡል ጉዳይ ትልቁን ነገር እንዳንረዳ አድርጎ በትንሹ ነገር ላይ ትልቅ አድርገን እንድንጨቃጨቅ ያደርጋል። የብኤል ዜቡል ስራው ይሄ ነው። ትንንሽ ጉዳዮችን ያነሳና ትልቅ አገራዊ ጉዳይ ያደርጋቸዋል። ግን አገራዊ ጉዳይ አይደለም። ትንንሽ ነገሮችን ትንንሽ ስነ ቃሎችን ያነሳና ትልቅ ዶግማ የሃይማኖታዊ ጉዳይ የሞትና የሽረት ጉዳይ ያደርገዋል። በኤልዜቡል ስራው እንደዚህ ነው፣ ትንንሽና የወደቁ ሀሳቦችን በህዝብ መሀል ማግነን፣ ከዛ ህዝቡን እርስ በርሱ ለማይረባ ነገር ማቀጣቀጥ ነው ስራው። ኢትዮጵያ እኛ ኢትዮጵያውያን ቤተ ክርስቲያን ምንድን የሆን ነው ሲባል ኢየሱስ ክርስቶስ የተናገረውን የሚሆን ነው። መንግስት ራሷን ብትቃወም እንዴት ልትጸና ትችላለች? ነው ሰይጣን ሰይጣንን ቢቃወም መንግስቱ ልትጸና አትችልም። በተመሳሳይ በተመሳሳይ እንደ ሀገር መቆም ያልቻሉ፣ እንደ ማህበረሰብ መበረታት ያልቻሉ ለኢትዮጵያ ያላት እግዚአብሔር ያየላት ትልቅ እድገትና ኃይል መገለጥ ያልቻለው በቤተ ክርስቲያናችን ትምህርት ማረፊያ ያልቻለው በየቀኑ ሁከትና ብጥብጥ የሚፈጠረው ምንድን ነው ከተባለ፣ ዛሬ ኢትዮጵያ በኢትዮጵያ ላይ ተነስታለች። በራሷ ላይ በጣም ከባድ ነው የሚሆነው። እኔ ይሄ ነገር በጣም ነው የሚገርመኝ። በዚህ መንገድ አላየ ነው ምን እንገልብጭ አየሁት። ኢየሱስ ራሱ የተናገረው በተግባር ሆነ። አሁን በትክክል ሌላ ነገር እኳ አይደለም። አጋንንትን አጋንንት ሊያወጣው አይችልም። አጋንንትን የሚያወጣው የእግዚአብሔር ቃል ነው ብሎ ነው እዛጋ ያስተማራቸው። አጋንንትን አጋንንት ሊያወጣው አይችልም። ግን አላቸው አጋንንት በአጋንንት ላይ የተነሳ ቀን ይጠፋል፣ ሊጸና አይችልም፣ ሊቆም አይችልም ነው ሊቀጥል አይችልም። አሁን እኮ ኢትዮጵያ በራሷ ላይ ተነስታለች። ያ መከባበራችን ጠፍቶ፣ ያ መዋደዳችን ጠፍቶ፣ ያ ህብረታችን ጠፍቶ፣ ያለ ሀገራችን በአንድነት የምንሞተውና የምንዘምረው ጠፍቶ፣ ኢትዮጵያ በኢትዮጵያ ላይ ተነስታለች፣ ልትጸና አትችልም። ይሄንን በደንብ አስተውሉ። የኢትዮጵያን መጻኢ ዕድል የምትናፍቁ ሰዎች፣ ኢትዮጵያ ታድጋ ላይ ትለወጣለች የምትሉ ሰዎች፣ በዚህ ከቀጠለች ኢትዮጵያ አትጸናም። ግልጽ ልንገራችሁ፣ ልትለወጥ አትችልም። ለምን? በራሷ ላይ መነሳት ጀምራለች። ኢትዮጵያ በራሷ ላይ መነሳት ጀምራለች። ራሷን መቃወም ጀምራለች። ራሷን መስደብ ጀምራለች። ራሷን ማቆሸሽ ጀምራለች። ራሷን መብላት ጀምራለች። ትልቁ ይሄ ነው። ከምድሪቱ ስንነሳ፣ ከማደሪያው ስንነሳ ኢትዮጵያዊ በኢትዮጵያዊ ላይ ነው የተነሳው። ኢትዮጵያዊ ሆነህ ልትቆይ አትችልም። ችግር ካለ ጥፋት ካለ ወገንህን ልትመክር፣ ልታስተምር፣ ባላሰለሰ ጥረት ልታስተምር፣ ልታረጋጋ እንዲ በስል ልታደረግ ነው እንጂ የምችለው በራስህ ሕዝብ ላይ ራስህ እየተነሳ በራስህ ክብር ላይ ራስህ እየተነሳ በራስህ ሉዓላዊነት ላይ ራስህ እየበጠበጥክ ልትጸና አትችልም። እንደ ሀገር ልትቆም አትችልም። እኔ ስጋት አለኝ። ኢየሱስ ያስተማረው ትምህርት ይሄንን ነው። እኔ ያኛውን ክፍል አይደለም የተጠቀምኩት ይሄኛውን ክፍል ነው ያየሁት። የመለሳላቸው መልስ ቀላል አይደለም። እኔ የእግዚአብሔር ልጅ ነኝ ባለኝ ስልጣን፣ እኔ ራሴ እግዚአብሔር ነኝ ባለኝ ዘላለማዊ ስልጣን፣ እኔ ራሴ ሊቀ ካህናት ነኝ ባለኝ የክህነት ስልጣን ነው መናፍስትን የማስወጣው። ለዚህ ነገራችሁ ግን ዋጋ ትከፍላላችሁ። ሰውን የሰደበ ቃልን ያወጣ ይሰረይለታል። መንፈስን መንፈስ ቅዱስን የሰደበ ግን አይሰረይለትም። እኔ አጋንንትን በአጋንንት የማወጣ ከሆነ እንግዲያውስ ልጆቻችሁ በምን ያወጧቸዋል ብሎ ተናገረ። መልስ የላቸውም እነዚህ ሰዎች። ነገር ለኩ ሰው ሰውን ከማጫጫ ውጪ ሌላ መልስ የላቸው። በተመሳሳይ ኢየሱስ መንግስት በራሷ ላይ ከተነሳች አትጸናም ካለ ወደ ሀገራችን ስምትመጣ ስንመጣ ኢትዮጵያ ሉዓላዊት ሀገር ሉዓላዊት መንግስት ናት። በራሷ ላይ ተነስታለች። አሁን መቆም አይችልም። ይሄ ከባድ አደጋ ነው። ልናስብበት ይገባል። ኢትዮጵያዊ በኢትዮጵያዊ ላይ ከተነሳ ኢትዮጵያዊ የሚባል ነገርም ኢትዮጵያ የምትባል ምድርም አይኖርም። ኢየሱስ የተናገረው ነገር ይግባህ። በራስህ ላይ ከተነሳ ትጠፋል አንድ ሰው መርዝ አንስቶ ከጠጣ ምን ይሆናል? ይሞታል። መቆም ይችላል? አይችልም። አንድ ሰው ሰይፍ አንስቶ ራሱን ከወጋ ምን ይሆናል? ይሞታል ሊቆም ሊጸና በህይወት ሊቆይ አይችልም አንድ ሰው ራሱን ወደ ውሃ ውስጥ ከወረወረ አንድ ሰው ራሱን ወደሚያፍንና ወደሚገድል ነገር ከከሰከሰ አንድ ሰው ራሱን ወደ መሬት ከፈጠፈጠ አንድ ሰው ከከፍታ ላይ ራሱን ወደ እሳት ከወረወረ ምን ይሆናል ይሞታል ለምን በራሱ ላይ ዘምቷል ራሱን ገድሏል በህይወት ሊኖር አይችልም በእርግጠኝነት ሰው ራሱን በስለት እየወጋ ሊጠነክርና ሊበረት አይችልም ይወድቃል ይሞታል በተመሳሳይ ኢትዮጵያ ራሷን እየወጋች ነው ኢትዮጵያ ራሷን እየሰደበች ነው። ኢትዮጵያ ራሷን እየናቀች ነው። ኢትዮጵያ ሆና መቆየት አትችልም። ይሄን ማሰብ ይኖርብናል። ነገ የምንኖርባት ምድር እንዲኖረን ከተፈለገ፣ ነገ ልጆቻችን በሰላም እንዲኖሩ ሀገራችን ሉዓላዊ የሆነ እንድትቀጥል ካስፈለገ፣ ኢትዮጵያዊ ኢትዮጵያዊ ሊደግፈው፣ ኢትዮጵያዊ ኢትዮጵያዊ ሊያስተምረው፣ ኢትዮጵያዊ እንደ ወንድማማች እንደ አንድ ቤተሰብ ሊተያይ ነው እንጂ የሚገባው። ኢትዮጵያዊ በኢትዮጵያዊ ላይ ከተነሳ ኢትዮጵያ የምትባል ሀገር አትኖርም። ይህን እንወቅም። ኢየሱስ የተናገረው ቃል ያው ነው። ሊሆን አይችልም ነው፣ ከሆነም ደግሞ ይጠፋላል። ዲያብሎስ በዲያብሎስ ላይ አይነሳም፣ ከተነሳም ደግሞ ይጠፋል፣ ሊቆም አይችልም። መንግሥት ራሷን ብትቃወም ልጠፋ ትችላለች እንጂ ልትቆም አትችልም ካለ ይሄ ነው። በሁለተኛ ደረጃ ዛሬ በጣም የሚገርመው ነገር የራሱ የኢየሱስ ቃል ተገልብጦ ኢየሱሳውያን ኢየሱሳውያንን እየበሉ ነው። በጣም ነው የሚገርመኝ። ኢየሱሳውያን በኢየሱሳውያን ላይ ከተነሱ ክርስቶስ ከራሱ ጋር እየተጋጨ ነው ማለት ነው። ባጭሩ ምን እየሆነ ነው አሁን? ባጭሩ ቤተ ክርስቲያን በቤተ ክርስቲያን ላይ እየተነሳች ነው። በክርስቶስ ኢየሱስ ያመነ ሕዝብ የአንድ አባት ልጅ የአንድ ምድር ሕዝብ ነው፣ የአንድ መንግሥትም ወራሽ ነው። አለቀ። የአንድ አባት ልጅ የአንድ ምድር ነዋሪ፣ የአንድ መንግሥት ወራሽ ነው በክርስቶስ ያመነ። አለቀ። ሳውል በኋላ ላይ ሐዋርያው ጳውሎስ የተባለው እንኳን ክርስቶስን እስከተቀበለ ድረስ ነበር ቤተ ክርስቲያንን ያሳደደው። ክርስቶስን ከተቀበለ በኋላ ግን አንድም ቀን በአንዳች ሰው ላይ በአንድም ማህበርና ህብረት ላይ በክርስቲያኖች ላይ ተነስቶ አያውቅም። ለምን? ክርስቲያን በክርስቲያን ላይ ከተነሳ ቤተ ክርስቲያን አትቆምም፣ አትጸናም፣ ትፈርሳለች። ይልቁንም አመፀኛ ሰዎች መጥተው ይወርሷታል። ይህንን አስተውሉ። እኔ በጣም ያስተዋልኩት እኔ በጣም የተረዳሁት በጣም ያስፈራኝና ያሳሰበኝም ነገር ይሄ ነው። ቤተ ክርስቲያን በቤተ ክርስቲያን ላይ ተነስታለች፣ አትጸናም። እውነትን ምላቸው ዛሬ ቤተ ክርስቲያን ላይ ያለውን ፍጅት ተመልከቱ። ቤተ ክርስቲያን ላይ ያለውን ስድድብ ተመልከቱ። ቤተ ክርስቲያን ላይ ያለውን ዛቻ ተመልከቱ። ቤተ ክርስቲያን ላይ ያለውን ቂም ቤተ ክርስቲያን ላይ ያለውን ለጦርነት የሚጎሰመውን ነጋሪት ያለውን ዝግጅት ተመልከቱ። እንዴት ክርስቲያን በክርስቲያን ላይ ይነሳል? አሁን እየሆነ ያለው ይሄ ነው። እውነት እላችኋለሁ፣ ቤተ ክርስቲያን ትወድቃለች፣ ቤተ ክርስቲያን ትጠፋለች። ማጠፋ ነው የሚመስላችሁ? ለምን ራሷን በራሷ መብላት ከጀመረች፣ ራሷን በራሷ ማከም ሲገባት፣ ክርስቲያኑ እርስ በእርሱ መረዳዳት ሲገባው፣ መማማር ሲገባው፣ ክርስቲያን በክርስቲያን ላይ ከተነሳ በተለይ በአንድ ቤተ መቅደስ የሚያገለግሉ አገልጋዮች ለዛውም ትልቅ ተብለው ራስ ተብለው የተቀመጡ ሰዎች እርስ በርስ መባላት ከጀመሩ፣ እርስ በርስ መሰዳደብና መናናቅ ከጀመሩ ቤተ ክርስቲያን ልትጸና አትችልም። ኢየሱስ ክርስቶስ የተናገረው ይህን ነው። ይሄ ስራ ደግሞ የማን ነው ከተባለ የብኤል ዜቡል። ይሄ ብኤል ዜቡል በጣም አደገኛ ነው። ሰዎችን በሌላ እውቀት አንጥሮ ያሰለጥናቸዋል። የእግዚአብሔር የሆነውና እውነተኛ የሆነውን ይቃወማሉ። ሰዎች እርስ በርሳቸው ይነሳሉ። መንግስት ትወድቃለች። ይሄ ነው እየሆነ ያለው። በኤልዜቡል እራሱን በራሱ ሊቃወም አይችልም። የሚገርመው ነገር ግን ትውልዱን ትመክራለች፣ ትውልዱን ለእግዚአብሔር ታስገዛለች፣ ትውልዱን ለዘላለም ሕይወት ታጫለች የተባለችው ቤተ ክርስቲያን በራሷ ላይ አመፅ ፈጥራ እየተነሳች ነው። ክርስቲያን ከክርስቲያን ጋር እየተቀጣከጠነው ያለው ራሷን ከተቃወሞች ቤተክርስቲያን አትቆምም። ኢትዮጵያም ራሷን ከተቃወመች እንደ ሀገር አትቆምም። እየሆነ ያለው ይሄ ነው። ወዴት እየሄድን ነው? ይሄ ነገር ያሳሰባችሁ ሰዎች፣ ይሄን ነገር በደንብ የተረዳችሁት ሰዎች፣ ይሄ ነገር የገባችሁ ሰዎች እውነት እላችኋለሁ፣ ከወዲሁ ቁጭ ብላችሁ ተነጋገሩበት። ትልቅ የመፍትሄ ሀሳብ አምጡ። ራሷ ኢትዮጵያ በራሷ ላይ የተነሳች ነው፣ ቤተ ክርስቲያንም በራሷ ላይ እየተነሳች ነው። ምን ልታመጣ ነው የሚለው ምንም ጥርጥር የለውም፣ ውድቀት ነው የምታመጣው፣ መጥፋት ነው የምታመጣው፣ ሞት ነው የምታመጣው። መንግስት ራሷን ከተቃወመች አትጸናም። ኢትዮጵያም ራሷን ከተቃወመች አትጸናም። ቤተ ክርስቲያንም ራሷን እየተቃወመች ነው፣ ትወድቃለች። ይሄ ነገር አይሆንም። ስለዚህ መቀዋወሙ ይቅርና፣ መጠላላቱ ይቅርና፣ ጸቡና አመፁ ድብድቡ ይቅርና ወደ እግዚአብሔር ሐሳብ፣ ወደ ክርስቶስ ትምህርት፣ ወደ መልካሙ ሕይወት እንምጣና እርስ በርሳችን ተደጋግፈን እርስ በርሳችን ተማምረን በህይወት ብንኖር ይሻለናል። መንግሥታችንን ልንጠብቅ ይገባል። መንግስታችንን ስለ እኔ ስለ ኢትዮጵያ መንግስት አደለም ማወረው ስለ ፖለቲካ ፓርቲ አደለም ማወረው። መንግስታችን የዘላለም መንግስት፣ የእግዚአብሔር መንግስት ናት። መንግስታችን ልንጠብቃት ይገባል። በመንግስታችን ላይ ተቃውሞ ካነሳን፣ በመንግስታችን ላይ አመፅ ካነሳን፣ የእግዚአብሔር መንግስት ከኛ ትወሰዳለች። እሷ ለዘላለም ህይዋት ናት። ምንም አትሆንም። ትውልዱ ግን ይጠፋል በራሱ አመፅ የጠፋ ትውልድ ለብዙ ዘመን አይተናል። ለቁጥር የሚያታክት ትውልድ በራሱ አመፅ ጠፍቷል። የእግዚአብሔር መንግስት ግን ዛሬም አለች። ምንም ቢሆን ግን ቤተክርስቲያን በቤተክርስቲያን ላይ ከተነሳች አመፅን በአመፅ መመለስ ከጀመረች የራሷን መንግስት አፈርሳለች። ታሪክ ሆና ነው የምትቀረው። ስለዚህ ይቅርብን። አመሰግናለሁ ለነበረን ጊዜ። የታዘብኩትን ያየሁትን፣ ስጋቴን፣ ያሳሰበኝን ነገር ተናግሬ ያለሁ ብዔልዜቡል እንዳይረሳ አደገኛው አደገኛው ተፋላሚያችን ከባዱ ተቀናቃኛችን ስለሆነ የብኤል ዜቡል እውቀት፣ የመለያየት እውቀት፣ የመቀጣቀጥ እውቀት፣ ደሜ ፋውሰስ እውቀት፣ እርስ በርስ የመጠላላት የመደባደብ እውቀት ከኛ ጭንቅላት ይጥፋ። እግዚአብሔር መልካሙን ነገር ያምጣልን። ያስተማረን እየመከረን እየገሰጸን ሁሉን እያሳየ ከክፉ ነገር የነጠቀን እንዳንፈርስ እንዳንወድቅ ይጠብቀን። አመሰግናለሁ ለነበረን ጊዜ በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።